እንዲሁን ነው ሁለት ሁለት አባላት ሰንኩል ማን ይቀበላል? አላልኩት እንግዲህ ማንም ቢሆን እንደዚህ አይደለም። ይፈሰስ እንደዚህ ምድር ሁሉ ጨልሞ የተሻለ ህይወት አገኛለሁ ብዬ መቼ ነው የሴት ልጅ ጥቃት የሚቆም መቼ ነው ምዬ፣ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችል እኮ መቼ ነው እቺ ሀገር? እናት፣ ሚስት፣ እህት ተብላ በምድር ላይ እንቆ ሆነ የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚች ነፍስ መቼ ነው መስራት የሚጀምረው? ይህን ነገር የምጠይቀው እኔ በሴትነቴ ነው፣ በማንነቴ ሳልመርጠው በተሰጠኝ ሴትነቴ ሀቅ ነው የምጠይቃችሁ። ኢቢኤስ ላይ አንዲት የእህታችን በጣም አሰጣጭ የሆነ ተሞክሮ ወይም የህይወት ታሪኮ ያለፈችበት ቻሌንጅ ቀርቧል። እንድትረዳ ወደ ህዝብ አመጣችኋት አይደለ? እስቲ እንደው ኤዲት አርጋችሁ የቆራረጣችሁ ሁሉ ገብቶ ቢሆንማ አረ ጉድ! ስንት ጉድ አለ ማለት እኮ ነው። ከገዛ ሀገራችን እንደዚህ አይነት አሰቃቂ ድርጊት እና ለመስማት የሚከብድ ነገር እየሰማን ባለንበት ሰዓት ላይ ሊቢያ ላሉ እህት ወንድሞቻችን ፍትህ ብለን የምንጠይቀው የተኛው ሞራል ኖሮን የተኛው አቋም ኖሮን ነው ፍትህ ብለን እንድጠይቀው ሰላም አሌይኩም ራህመቱላህ በረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኒጋውል ሰላም ነው፣ አልሐምዱሊላ። ትላንትና ኢቢኤሶች የለቀቁትን ቪዲዮ ተመልክተን ሁላችንም ልባችን ሰብሯል፣ ልባችን ደምቷል። ያም ሆኖ እንዳለ ዛሬ ደግሞ ቪዲዮን ከዩቱብ ቻናላቸው እንዲጠፋ ተደርጓሉ። ይሄ ለምን እንደጠፋ ምንም አውቀው ነገር የለም። ኢቢኤሶችንም ደግሞ መውቀስ አይቻልም፣ ምክንያቱም ወደ ማህበራዊ ሚዲያ አምጥተው ለህዝቡ ያለውን ችግር ያሳለፈችውን ውጣ ውረድ ሂፋ አድርጓሉ። ነገር ግን የሆነ ተገደው ይመስለኛል እንጂ ቪዲዮም በጭራሽ አያጠፉትም። የበለጠ ደግሞ ከዛ ካሳለፈችው መከራ ስቃይ፣ ከዛ ሁሉ ድርጊት ቪዲዮ መጥፋቱ ትልቅ ትልቅ የልብ ስብራት ነው። በሷ ብቻ ሳይሆን የመላው የኢትዮጵያ ሴቶች ወንዶችም ሁላችንም ልብ ተሰብሯል። ድጋሚ ቪዲዮ መጥፋቱ የእሷ ታሪክ ለምን ወጣ ወጣ ብለው ያስጠፉ ሰዎች ድጋሚ የእሷን ህይወት ያበላሹ ናቸው። ለምን አልሞተችም? ለምን እንደዛ አድርገን እንደዛ በድለናት እንደዛ አሰቃቂ ነገር አድርገን እንደገና በህይወት ኖራ እንዴት የህይወት ያሳለፈችውን ታሪክ እንዴት ለማህበረሰቡ ሂፋት አደርጋለች በሚል ይመስለኛል ድጋሚ ልጅቷን ያው አፍነዋታል። ስልኳም አይሰራም እያሉ ነው፣ ብዙ ሰዎች ስልኳን ሞክሮት። ያው ኢቢኤስም እንዳልኳችሁ ጥሩ ነገር አንድ ነገር ሰርቷል። ብዙዎቻችሁ ኢቢኤስን እየወቀሳችሁ ያላችሁ ሰዎች እየተመለከትኩ ነው። ኢቢኤስ ባያመጣት ኖሮ ኢቢኤስ ይሄንን ታሪኳን ወደ ህዝቡ ሂፋ ባያደርግ ኖሮ እች ልጅ ይሄን ሁላ ስቃይና መከራ እንዳሳለፈች እኛ እናቅም ነበር። በዚህ አጋጣሚ ኢቢኤሶች ሊመሰገኑ ይገባል። ግን ደግሞ ይሄንን ድርጊት ከኢቢኤሶች ያስጠፋ ሰው ያ ሰው ነው እኛ መፈለግ ያለብን ያ ሰው ለምን አስጠፋው የሚለውን መጠየቅ አለብን። ኢቢኤሶችንም ቢሆን ያለውን ነገር ማን እንዳስጠፋ ማለት ነው። ምክንያቱም ይሄንን የሴት ልጅ በደል የእሷ ብቻ አይደለም። ከዚህ ቀደም የምታስታውሱ ከሆነ አስራ ሰባት ተማሪዎች ታግተዋሉ። የት እንደገቡ የት እንደወጡ የሚታወ የሚታወቅ ነገር የለም። ለተወሰነ ጊዜ ሁል ያው አላደል እኛ ሀበሾች ግብ አናደርስም። የሆነ ጊዜ የሆነ ጊዜ የሆነ ነገር ይፈጠርና ዋይ ዋይ ብለን ነው ዝም የምንለው። እነዛ ተማሪዎች የት እንደገቡ የት እንደወጡ እነዛ 17 ተማሪዎች ምን እንዳደረጓቸው የሚታወቅ ነገር የለም። ለተወሰነ ጊዜ ቅድም እንዳልኳችሁ ፍትህ ተባለ ምንም አልተገኙም። የት እንደገቡም አይታወቅም። እቺ ሴት ልጅ ከነዛ መካከል አንዷ ልትሆን ትችላለች። ገባችሁ አረላ። ስለዚህ አሁን እቺ ልጅ በህይወት ኑራ እንደዛ ለስድስት ተደፍራ ከስድስት ቀን በኋላ ራሷን አግኝታ አስባችሁታል። ፌንት ባነሳችበት ከስድስተኛ ቀን በኋላ ነው የነቃችው። ተደፍራ በስድስት ሰዎች ማለት ነው። ከዛ በኋላ እንደገና ሰውነቷ በፌሮ እንደፈለጉ አድርገው ወላሂ፣ ለመስማት እኔ ለመናገር ሁላ እያቃተኝ ነው። እንደዛ አድርጓት እንደገና በሽተኛ ሆና፣ በሽተኛ ልጅ ደግሞ አላት። እና እንደዛ ሆና ያሳለፈችውን ህይወት አምጥታ ለማህበረሰቡ ይፋ ስታደርግ እንዴት ብለው ቪዲዮን አፍኖታል። ቪዲዮ እንዲጠፋ ተደርጓል። ቪዲዮ ቢጠፋ ብዙዎቻችን እጅ ላይ ቪዲዮ አለ። እነሱን ቢያስጠፏቸውም ማለት ነው። ግን አሁን የምናገረው ነገር ኢቢኤሶች ሊመሰገኑ ይገባል እንጂ ኢቢኤሶችን አትውቀሷቸው። እነዚህ ያንን ድርጊት የፈጸሙ ሰዎች ናቸው ከኢቢኤስ እንዲነሳ ያደረጉት ይሄንን ነገር ማለት ነው። ለምን ተደረገ? ለምን አስነሷቸው የሚለው ጥያቄ እነዛ ከኢቢኤስ ዙሪያ ያሉ ሰዎችን መጠየቅ ግድ ይለናል። እችን ልጅ ደግሞ ያለችበትን መጠየቅ ግድ ይላል። ጋዜጠኛ ሉላም ተይዛለች ታፍናለች፣ እየተባለ ነው ያለው እና ለምን ሴት ልጅ ላይ እንደዚህ ጥቃት ሲደረግ፣ ለምን ሂፋ ሆነ፣ ለምን ወደ ሚዲያ ወጣ ተብለው ነው እንደዚህ የሚያደርጉት። ለምን ወጣ ለምን የዚች ልጅ ከሞት ተረፈችና የህይወት ታሪኳን መልሳ አወራች በሚለው ይመስለኛል ያፈኗትና። ፍትህ ለእህታችን፣ ፍትህ ለሴት ልጅ። ጥቃት በየጊዜው ሴቶች ይደፈራሉ፣ በየጊዜው ህጻናቶች ይደፈራሉ፣ በየጊዜው ህጻናቶች ይታፈናሉ፣ ይገደላሉ። ይሄ ሁሉ ነገር ሀገራችን እየሆነ እየሆነ እያለ መንግስት ግን ባልሰማ በሰማ ሰምቶ እንዳልሰማ ጆሮ ዳባ ብሎታል። ግን ለምን እስከ መቼ ሰቀቀን? እስከ መቼ እኛ ተሳቀን እንኖራለን? በገዛ ሀገራችን በገዛ ሀገራችን እንደዚህ እየሆን ያለ ነው። ተሰደው በሌላ ሀገር ያሉ ሰዎች ላይ ችግር ሲደርስባቸው ለነሱ ፍትህ ብለን የመጠየቁ የትኛው ሞራል የትኛው አቅም ኖሮን ለነሱ ፍትህ ብለን እንጠይቃለን?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 እንደዚህ አደም እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆመው? መቼ ነው ምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው እኮ? መቼ ነው ይቺ ሀገር እናት፣ ሚስት፣ እህት ተብላ በምድር ላይ እንቆ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከት። የዚችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል፣ ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት። ነገር ግን ለሴት ልጅ ግድም አይሰጠው። ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት፣ 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት፣ ስድስት ዓመት ሲፈረድበት አየ። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም። እንደ ማህበረሰብ ግን ይህን ነገር በቃኝ የምንልበት በቂ ምክንያት አለ። የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት? ለአጋንንት ሁላችን ራሳችንን ቆመን እንጠይቅ። የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ የህግ መከበር